ክቡራን ተመልካቾቻችን ሀሳብ ላይ በአለም አቀፍ ጉዳዩ ተመልሷል ማለት ነው። አሁን ደግሞ በአለም አቀፍ ጉዳያችን በተለይ በዚህ ሳምንት በጣም ታዋቂ ከተባሉ የዓለም አቀፍ ወይም ደግሞ የምዕራባዊ ሚዲያ ከሚባሉት ውስጥ ብዙን ጊዜ እንደ ምሳሌነት የሚነሳም ግን ብዙ ሰዎች የሚጠቀሙት አሁን ጀርባቸው ሲጠናና ከሚያንዛቡት የተዛባ የዜና የሀሰት ዜናዎች ጋር ተያይዞ ቢቢሲ በዚህ ሳምንት የአለም ሚዲያ ወይም ደግሞ የዓለም አቀፉ ሚዲያ መነጋገሪያ ሆኗል። በተለይ የዶናልድ ትራምፕን የካፒቶል ሂል ሁከት ጋር ተያይዞ የወጡ መረጃዎች ምናልባትም ፕሬዚዳንቱን ፍርድ ቤት ጭምር እንዲቀርቡ ያደረጋቸውና አሁን መረጃዎቹ ብሉምበርግ ላይ ከወጣ በኋላ ጀምሮ እንግዲህ ትላልቅ ሚዲያዎች ተመቀባቢያ ያደረጉት በተለይ እሳቸው ያላሉትን ከተለያየ ድምፅ ቆራርጦ አምጥተው የእሳቸውን እንዳሉና የካፒቶል ሂል የጀንዋሪ ስድስቱን ብጥብጥና ውጥንቅት እሳቸው መርተውታል ደግፏል በሚል በአሜሪካ ታሪክ በነገራችን ላይ የመጀመሪያ ፕሬዚዳንት ናቸው፣ በዚህ ደረጃ ፍርድ ቤት ሲቀርቡ። ና እነዛ ሁለት ጊዜ ፍርድ ቤት ቀርበዋል፣ ግን በአሜሪካ የፖለቲካ ታሪክ ውስጥ ፕሬዚዳንት በዚህ ደረጃ ፍርድ ቤት ሲቀርብ የመጀመሪያ ነው ተብሎላቸው በጣም መነጋገሪያ ነበር። ና እነዛ ነገሮች የተነሱት እንግዲህ እነዚህ ሚዲያዎች የሀሰትና የሚያነሳ ናቸው። የተፈበረኩ የውሸት ድምፆችና ቪዲዮዎች ዜናዎች ምን ያህል እንደሚያዛቡ እነዚያን ማንሳት እንችላለን። የእኛንም ሀገር ወደኋላ ተመልሰን ከሶስት አራት ዓመታት በኋላ ወደኋላ ተመልሰን በሰሜኑ ጦርነት ሰዓት ሲኤንኤን ሲሰራ የነበረውን ዘገባ ምናልባትም እኛ እዚህ አዲስ አበባ አካባቢ እያለን ጦርነቱ ምናልባትም የህወሓት ታጣቂዎች አርባ ኪሎ ሜትር ከአዲስ አበባ ላይ ርቀውን ያለው ተብሎ ሲነሱ የነበሩት እናነሳለን። ይሄኛው መረጃ ትላንትና ከወጣ በኋላ ደግሞ የራሽያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫም ተመሳሳይ ሀሳብ ከራሽያ ጋር ተያይዞ ቢቢሲ ውሸቶችን እንደዚህ ስም ማጥፊያ ዜናዎችን ሲያወጣ ነበር ብሎ ብዙ ክሶችም ቀርቦባቸዋል እና እነዚህን እንግዲህ የተወሰኑ ሚዲያዎችን ነው ያነሳ። ሌሎችን ሚዲያዎችን ብናጠናቸው ከዚህ በላይ ብዙ የሀሰት መረጃዎችን እና ትርክቶችን ሲያዛቡ እናያለን እና እነዚህ ሚዲያዎች እናያቸው እስቲ ያው የጠራ ምስል እንዲኖር በአሜሪካ መንግስትና እንደዚሁም በቢቢሲ መካከል የተፈጠረውን ሰሞነኛ እንኪያ ሰላምታ መነሻው ምንድን ነው የሚለውን ነገር ብንመለከተው በጣም ጥሩ ነው። የካፒቶል ጥቃት ጋር ተያይዞ የሚነሳ ጉዳይ ነው። እንደሚታወቀው ጆ ባይደን የሀያ ሀያውን የፕሬዚዳንታዊ ምርጫ ካሸነፉ በኋላ በሀያ ሀያ አንድ ደግሞ በዛው በዋሽንግተን ለኮንግረሱ መቀመጫ በቅርብ ርቀት ላይ ዶናልድ ትራምፕ ከደጋፊዎቻቸው ጋር በመገናኘት አንድ ረዘም ያለ ንግግር ማድረጋቸው ይታወቃል። አንድ ሰዓት እና ከዛ በላይ የፈጀ ንግግር ነው። አዎ በወቅቱ ያደረጉትን ንግግር ቢቢሲ አሁን በ2024 የተሰራው የተካሄደው ፕሬዚዳንታዊ ምርጫ ከመካሄዱ አንድ ሳምንት በፊት ያስተላለፈው ዶክመንተሪ ነው። ይህም ዶክመንተሪ ፓናሮማ የሚባል ቢቢሲ የሚያሰራጨው ጥልቅ የሆነ የምርመራ ዘገባዎች የታከለ ዘገባ ያካሂዳልና በዛ ዶክመንተሪ ውስጥ የተካተተው ዋነኛው ጉዳይ በሃያ ሃያ አንድ ዶናልድ ትራምፕ ያደረጉትን ንግግር ላይ የተወሰነውን ፓርት በመቁረጥ እና ከቪዲዮ መጨረሻ ላይ ሌላውን በማምጣት በማገጣጠም የመረጃ ማዛባት ከፈጠሩ በኋላ የዶናልድ ትራምፕ በዋናነት የካፒቶል ሂል ወይንም የኮንግረሱ መቀመጫ ላይ ለተፈጠረው ማስጠቃት ውከቱን አባብሰዋል፣ አነሳስተዋል የሚል ክስ ነው የተመሰረተው ማለት ነው። ንግግሩን በቀጥታ ካየናቸው የመጀመሪያው ንግግር የሚያሳየው ወደ ካፒቶል እንሄዳለን ይላሉ። ቀጥሎ ያልተቆረጠውና ዋናው ደፋር ሴናተሮቻችንን ደግሞ እናበረታታለን የሚል ነው። ይህንን ዋናውን ትርጉም ሴናተሮቻችን እናበረታታለን የሚለውን በማውጣት ቀጥሎ የተጠቀሙት ወደ ካፒቶል እንሄዳለን፣ ከእናንተ ጋር እሆናለው እኔ እና እንዋጋለን እስከ መጨረሻው እንታገላለን የሚሉ ቃላቶችን እንደዚሁ ጨምረዋል ማለት ነው። ያ ንግግር በቀጥታ ለጥቃቱ መነሻ ነው ብለው ነው እንግዲህ ቢቢሲዎች የሰሩት ማለት ነው። ከዚህ ጋር ተያይዞ ቢቢሲ ራሱ ጥፋቱን አምኖ ይቅርታ ጠይቋል። እንደዚሁም ደግሞ ይህንን ስራ በሰሩ ሪፖርተሮች፣ አርታዎች ላይ እርምጃ መውሰዱንም እየገለጸ ነው። ዋናው ትርጉም ግን ይሄ አይደለም። የዓለም አቀፉ መገናኛ ብዙሃን በዚህ መጠን የምዕራቡ ዓለም ሀገራትን መረጃ በዚህ ደረጃ ማዛባት ከቻለ በአፍሪካ ውስጥ ምን እየፈጠሩ ነው ያሉት? ወደኛ ሀገር ስናመጣው ደግሞ በሰሜኑ የሀገራችን ጦርነት ወቅት የፈጠሩት ቀውስና ያባባሱት እንዴት ባለ መልኩ ነው ለሚለው ይሄ ትልቅ የሆነ መነሻ ሊሆነን የሚችል እና ማሳያም አድርገን ልንጠቅሰው የምንችል ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የቢቢሲው ዳይሬክተር ጀነራል ቲም ዴቪስን ጨምሮ የዜና ክፍል ስራ አስኪያጅ የነበረችዋ ዲቦራ ቱሬር ኦልሞስት ስልጣናቸውን ለቀዋል። ዶናልድ ትራምፕ ግን የሚላቀቁ አይመስልም። ምናልባትም የስም ማጥፋት ክስ እና የአንድ ቢሊዮን ዶላር ክስም ሊከፍቱ ይችላሉ ተብሎ በብዙ ሚዲያዎች ተቀባብሎ ተነስተዋል። እና ቅድም አነሳ ናቸው እንግዲህ አሜሪካን የምታልክል ትልቅ ሀገር ውስጥ ቁጭ ብሎ ስለ አሜሪካ እያወራ ስለ አሜሪካ ፕሬዚዳንት እያወራ በዚህ ደረጃ የተዛቡ መረጃዎች ዲፕሎማሲውን፣ ፖለቲካውን በዚህ ደረጃ የሚበጠበት ከሆነ ታዳጊ በሆኑ ሀገራት ላይ መረጃዎችን ቶሎ አጣርቶ በአሜሪካ ደረጃ እንግዲህ በዚህ ደረጃ ቆይቶነ አሁን ገና እሱን የሚወጣ መረጃዎችን እንደ አፍሪካ ላሉ እንደ ኢትዮጵያ ላሉ ደግሞ ምን ይል መረጃዎችን ማዛባት በተለየ መረጃ ሉዓላዊነትን ምን ይል ሊያዛባ እንደሚችልና ሊጎዳ እንደሚችል ማንሳት እንችላለን። ይህም ብቻ ሳይሆን ዋና የሚባሉ ሚዲያ ወይም ደግሞ ሚኒስትሪ ሚዲያ የምንላቸው ላይ የሚተላለፉ ታማኝነታቸውንም ከማሳጣት አንጻር ያለውን ጉዳት በደንብ ማንሳት እንችላለን። ጉዳቶችን የተወሰነ እናንሳ። እና መፍትሄ ውስጥ ምን ሊሆን ይችላል የሚለውን፣ ቤኪ ወደ አንተ ልምጣ፣ አጠር አድርገን እናንሳው። መልካም እንግዲህ ቢቢሲ ያደረገው ይህ የዘጋቢ ፊልም ስራ እንግዲህ አጠር ባለ ጊዜ ውስጥ በግልጽ ወጥቶ አሜሪካ ስለሆነች በግልጽ በአደባባይም ነገሮችን ይቅርታ እስከ መጠየቅ እንዲደርስ አስገድዶታል። ግን ቢቢሲ ይሄን ብቻ ነው ወይ የሰራው? ከዚህ ቀደም እንዲ አይነት ነገሮችን አልሰራም ወይ ስትል ታሪኩ ይህንን አያሳይም። እውነታ ያላቸው ዘገባዎችን እንደ መስራቱ መጠን በተለያዩ ሀገራት የሚቀጣጠሉ የአደባባይ አመጾችን ቢቢሲ ሲመራቸው እንደነበረ፣ እንዴት አድርገው የዜና ፍሬሞቹን ሲያስቀምጥ እንደነበ ነበረ ። የሰሜኑ የኢትዮጵያ ጦርነት በራሱ ብቻውን በቂ ማሳያ አድርገን ማውጣት የምንችለው ነው። ቀደም ብላ አንተ እንዳነሳውም የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫም ያነሳችው ይህንኑ ነው። ላለፉት ሶስት ዓመታት በዘለቀው የሩሲያ ዩክሬን ጦርነት ውስጥ ቢቢሲ በተለየ መንገድ አቋም ይዞ ጭምር ነው ዘገባዎችን ሲሰራ የነበረው። እንግዲህ ቢቢሲ ሌላኛው መገለጫው የፖሊሲ ማስፈጸሚያ ሆኖ የእንግሊዝ መንግስት የፖሊሲ ማስፈጸሚያ ሆኖ የምንመለከተው አይነት ስራዎችን የሚሰራ ተቋም መሆኑን በተለያየ መንገድ ሲነሳ ነበር። አሁን ደግሞ ፊት ለፊት ወጥቶ የምናገኘው እንደ ኤሮፓያን የዘመን አቆጣጠር በዋሽንግተን ጥር 6 2021 ላይ የተደረገው የፕሬዚዳንት ዶናልድ ትራምፕ ንግግር በእጅጉኑ አሳይቷል። እንግዲህ አንድን ነገር ሆን ብለህ መስራት ማሳያው ከአንድ ሰዓት በላይ የተላለፈ ንግግርን 50 ደቂቃ አካባቢ ያለውን ንግግሩን ቆርጠ ስትገጥመው ይሄንን ለማድረግ በራሱ ማሰብ ማቀድ እና ያንን አቀናጅተ ደግሞ ስክሪፕትድ በሆነ መንገድ መስራትን ይጠይቃል። ይሄ የአንድ የተራ አዘ አዘጋጅ ወይም ደግሞ ኤዲተር ስራ ብቻ ሳይሆን እንደ ተቋም ያለ የሚታይ ቅርጽና ምስልን የሚሰጥ መሆኑ ይታወቃል። ቢቢሲ የጣሰው የጋዜጠኝነት ሶስት መርሆችን ጭምር ነው ብዬ ነው ማምነው። አንደኛ ጋዜጠኝነት፣ ሚዛናዊነት፣ ተአማኒነትና ኃላፊነት ሪስፖንሲቢሊቲ የምንላቸውን ነገሮች ሶስቱንም የጣሰ ስራ ነው የሰራው። በዚህ ምክንያት የቢቢሲ ተአማኒነትና የህዝብ ቅቡልነት ዛሬ ላይ ጥያቄ ውስጥ እንዲገባ አድርጎታል። ምክንያቱም ከዚህ ቀደምም በተለያዩ ሀገራት ለአንድ ወገን ያደሉ ዘገባዎችን ሲሰራ እንደነበር አንዳንድ አካላትን ብቻ ኢንተርቪው አድርጎ ባላንስ ሳያደርግ የሚሰራቸው ዘገባዎች የቢቢሲ ዛሬም ተመልካቾቻችን ገብተው መመልከት ይችላሉ በርካታ ዜናዎችን ናቸው ምንጫቸው የማይታወቅ ወይም ደግሞ አንድ ታጣቂ ቡድንም ብቻ ተንተርሶ ስሜት ቀስቃሽም ናቸው ሰንሴሽናል የሚባለውን ነገር በአብዛኛ ያበዛሉ ተብለ የሚታወቅ በትክክል ስለዚህ አሁን ላይ ቢቢሲ ላለፉት አምስት ዓመታት የመሩትንና ለመጀመሪያ ጊዜ በታሪኩም የሚባል ደረጃ በዚህ ልክ ሁለት ትልልቅ የስራ ኃላፊዎቹ በራሳቸው ይቅርታ ጠይቀው ከሀላፊነት የተነሱበትን ሁነት አስተናግዷል በቀጣይ ራሱን ሪፎርም ያደርጋል ብዬ ነው ማስበው። ምክንያቱም ራሱን ሪፎርም የማያደርግ ከሆነ እና ዘገባዎቹ አድሏዊነት የተሞሉ ሆኖ የሚቀጥል ከሆነ ቀደም ብዬ እንዳነሳሁት ዛሬ ጥያቄ ውስጥ የገባው የተአማኒነትና የሕዝብ ቅቡልነቱ ጉዳይ በቀጣይነት ማንም ወደማይመለከተውና ሪፈር ወደማያደርገው የመገናኛ ብዙኃንነት ቅርጽ ሊቀይረው ይችላል። ስለዚህ በቀጣይ በእርግጥ በፍርድ ቤትም ጭምር ጉዳዩ ተይዞ ምናልባት የሚወሰነው ውሳኔ እንመለከታለን። ግን ይቅርታ መጠየቁን ፕሬዚዳንት ዶናልድ ትራምፕ መቀበላቸው ተሰምቷል። ከፍተኛም የሆነ አንድ ቁም ነገር መውሰድ መጨበጥ አለብን ብዬ አስባለሁ። እንደ ሀገር ለምዕራቡ ሚዲያዎች የምንሰጠው እይታ እነዛን መገናኛ ብዙሃኖች የጋዜጠኝነት ውሃ ልክ አድርገን የምንስበት ሁኔታዎች አሉ እና አንዳንዴ እንደዚህ አይነት መረጃዎች ሲወጡ እነዚህ መገናኛ ብዙሃን የሚመሰረቱበት አንደኛው ጉዳይ የፈጠራ ወሬ እንደዚሁም ደግሞ መረጃን የማዛባት አንዱ ያንን ስም ለመገንባት የሚያደርጉትበት መንገድና ጥረት መሆኑን በመገንዘብ ሁሉንም መቀበል አስፈላጊ ነው የሚል እምነት የለኝም። ስለዚህ መረጃ ሲያገኙ ማንኛውም ዜጋ ያንን መረጃ ተአማኒነቱን ማረጋገጥ ቀጥሎ ደግሞ ሌሎች አማራጮችንም እንደዚሁ መመልከትና ማየት ጠቃሚ ነው የሚል መልእክት ለማስተላ በሰሜኑ ጦርነት ጊዜ ያየነው የሴኔን ጉዳይ የኛ ይሆናል አይነጥላችንን ከፍቶታል። ከዛን ጊዜ በደንብ ተመረንበታል። አሁን ቢቢሲ ቀጠለ ሌሎች ሚዲያ ላይ እነዚህ ነገሮች ይታያሉና ደሬ አሁን እንዳነሳው ክሮስ ቼክ ማድረግ ወይም ደግሞ እነዛ መረጃዎች እውነትና እውነት አለመናቸውን በደንብ ማረጋገጥና ሌሎች ሚዲያ ላይም ሊወጡ ስለሚችሉ ብዙ ሚዲያ አማራጭ መኖሩን ደግሞ እነዛን እውነቶች ለመለየትን በጣም ያስፈልጋል እና ከሀገራችንም አንድምታ አንጻር ከሀገራችንም የፖለቲካና የሌሎች የዲፕሎማሲም የታሪክም አውድ አንጻር የነዚህ ሚዲያዎች ዓላማን በደንብ ተረድቶ መንቀሳቀስ በጣም ያስፈልጋል እያልን የዛሬ የሀሳብ ላይ ፕሮግራማችንን እዚህ ላይ እናጠናቀቃለን። ክቡራን ተመልካቾቻችን፣ ደረሰ አማረ፣ በረከት ተካለኝ፣ እኔ የሚድነቃቸው አይለማርያም ነበርኩኝ። እስከ ሳምንት መልካም ሳምንት ይሆንልን።